ንቃተ ህግ። ንቃተ ህግ የፌዴሪ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማኅበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከሰላሳ ይቀርባል። ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልን አድማጮቻችን እንዴት አላችሁ? ንቃተ ህግ የተሰኘው ሳምንታዊ ዝግጅታችን መደመጡን ጀምሯል። ዛሬ በዋናነት ይዘንላችሁ የቀረብነው ርዕሰ ጉዳይ ቀለብ የመስጠት ግዴታን አለመወጣት የሚያስከትለው የወንጀል ተጠያቂነት ምንድን ነው የሚለውን ጉዳይ የሚመለከት ነው። ቀለብ የመስጠት ግዴታን አለመወጣት ምን አይነት ተጠያቂነት አለው? ግዴታ ያለበት ማን ነው? ቀለብ ተቀባይስ የትኞቹ አካላት ናቸው? የሚለውን ከፕሮግራሙ የምታገኙ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ዋናው ጉዳይ ከማለፋችን በፊት አንድ አጠር ያለ የህግ ጉዳይ መረጃን ወደ እናንተ እናደርስና ተመልሰን እንገናኛለን። መረጃውን ተከታተሉት። አብዛኛው የማህበረሰብ ክፍል ፍርድ ቤት የሚቀርብ ክስ ሊኖረው የሚገባውን ይዘት በተመለከተ ያለው ግንዛቤ ውስን በመሆኑ ሲቸገር ይስተዋላል። በዛሬው የመረጃ ሰዓታችን አንድ ሰው ክስ ሲመሰርት ክሱ ሊኖረው ስለሚገባው ይዘት ባጭሩ እንመለከታለን። ንቃተ ህግ። የፍትሃ ብሔር ክስ ማመልከቻ ይዘት መብትና ጥቅሜ ተነክቷል የሚል ማንኛውም ሰው የደረሰበትን ጉዳት በመግለጽ አቤቱታውን ስልጣን ላለው ፍርድ ቤት ማቅረብ ይችላል። በ1958 ዓመተ ምህረት በወጣው የፍትሃ ብሔር ስነ ስርዓት ህግ ቁጥር 222 መሠረት አንድ ሰው የፍትሃ ብሔር ክስ ሲመሰርት የክሱ ይዘት የሚከተሉትን መሠረታዊና አስገዳጅ ነገሮች ማካተት ይኖርበታል። ክሱ የሚቀርብበት ፍርድ ቤት ስምና የሚያስችልበት ቦታና ስም የፍርድ ቤቱ ስም መገለጹ ክሱ ለቀረበለት ፍርድ ቤት ተደራሽ እንዲሆን ከማድረጉም በተጨማሪ ተከራካሪ ወገኖች ጉዳዩ የቀረበበት ፍርድ ቤት የሚያስችልበትን ቦታ እንዲያውቁ ያደርጋል። የክሱ አርዕስት የክሷ አርዕስት የሚባለው የክሱን ምንነት በአጭሩ የሚገልጽ ነው። የከሳሽና ተከሳሽን ስም የሚኖሩበትን አድራሻና መጥሪያ የሚደርስበትን አድራሻ፣ የከሳሽና ተከሳሽ አድራሻ ያስፈለገበት ምክንያት አንድም የፍርድ ቤት ስልጣንን ለመወሰን ሲሆን፣ ሌላው ደግሞ የመጥሪያ አደራረስን ለመወሰንና የተከራካሪዎችን ማንነት በተገቢ ሁኔታ ለመለየት እንዲቻል ነው። ከሳሽ ወይም ተከሳሽ በሕግ ችሎታ የሌለው ከሆነ ይኸው በክሱ ላይ መገለጽ ይኖርበታል። ተከራካሪ ወገኖች ሕጋዊ ተግባራትን እንዳያከናውኑና በሕግ ክልከላ የተደረገባቸው ከሆነ ለምሳሌ ለአካለ መጠን ያልደረሰ ልጅ ከሆነ ፍርድ ቤቱ ክርክሩ የሚካሄድበትን ቦታ ለመወሰን እንዲያመቸው በክሱ ላይ መገለጽ ይኖርበታል። ከሳሽ ክሱን ለማቅረብ ያለው ስልጣን፣ ክሱን ያቀረበው አካል ነገረ ፈጅ ወይም ጠበቃ ወይም ወኪል ከሆነ ይህንኑ መግለጽና ማስረጃ አያይዞ ማቅረብ ይኖርበታል። ለክሱ ምክንያት የሆኑትን ነገሮች የተፈጠሩበትን ጊዜና ቦታ እንዲሁም ተከሳሽ ተጠሪ የሆነበትን ምክንያት ለክርክሩ መነሻ የሆነው ነገር መቼ፣ የትና እንዴት እንደተፈጠረ ከሳሽ በጉዳዩ ላይ መብት ያለው መሆኑ እንዲሁም ተከሳሽ ለጉዳዩ ኃላፊ የሆነበትና ከሳሽ ከተከሳሽ ላይ ምን እንደሚፈልግ መገለጽ አለበት። ፍርድ ቤቱ የቀረበለትን ጉዳይ የማየት ስልጣን ያለው ስለመሆኑ አስፈላጊ በሚሆን ጊዜ ለክሱ ምክንያት የሆነው ነገር ግምት በክስ ውስጥ መካተት ያለባቸው ናቸው። ከሳሽ ለክሱ ምክንያት የሆኑትን ምክንያቶች ሁሉ በክሱ ማመልከቻ ላይ አጠቃሎ ማቅረብ ይጠበቅበታል። በዚህም መሰረት ከሳሽ ክስ ሊመሰርትበት ሲችል ሆነ ብሎ ባስቀረው ጉዳይ ላይ በድጋሜ አዲስ ክስ ሊመሰርት እንደማይችልና ከሳሽ ያቀረበው ክስ በአንድ ጉዳይ ላይ የተመሰረተ ሆኖ የሚጠይቀው ዳኝነት ግን ከአንድ በላይ ዳኝነት መጠየቅ ሲችል ቀንሶ ባስቀረው መብት ላይ በድጋሜ ክስ ሊያቀርብበት እንደማይችል በፍታ ብሔር ሥነ ሥርዓት ቁጥር 216 ንዑስ ቁጥር 2፣3ና4 ላይ በግልጽ ተደንግጎ ይገኛል። ማስረጃ አቀራረብ አንድ ክስ ለፍርድ ቤት በሚቀርብበት ጊዜ የቀረበውን ክስ ሊያስረዱ የሚችሉ የተለያዩ ማስረጃዎች ከክሱ ጋር ተያይዘው መቅረብ አለባቸው። በፍታ ብሔር ሥነ ሥርዓት ሕግ ቁጥር 223 መሠረት ከሳሽ የሚያቀርበው የክስ ማመልከቻ ጋር የሚከተሉትን ነገሮች አያይዞ ማቅረብ አለበት የምስክሮችን ስም ዝርዝር ከነ ሙሉ አድራሻቸውና ምስክሮቹ የሚቀርቡበት ምክንያት፣ ለክሱ መነሻ ወይም መሰረት የሆነውን ሰነድ ዋናውን ወይም ትክክለኛ ግልባጭ፣ ማስረጃ ይሆናሉ የተባሉ ጽሑፎችን በከሳሽ እጅ የማይገኙ ከሆነ በማን እጅና የት እንደሚገኙ፣ የሚያቀርበው ምስክር ወይም የጽሑፍ ሰነድ የሌለው ከሆነ ይህንኑ መግለጽ ይጠበቅበታል። ከክሱ ጋር ተያይዞ የሚቀርበው ማስረጃ ዝርዝር የፍርድ ቤቱን ስም የከሳሽና ተከሳሽን ስምና አድራሻ የያዘ መሆን አለበት። የሚጠየቀውን ዳኝነት በዝርዝር ስለማቅረብ ክስ ያቀረበ ወገን በክስ ማመልከቻው ላይ በተለየ ወይም በምትክ ወይም በተለዋዋጭ የሚጠየቀውን ዳኝነት በግልጽ መጠየቅ አለበት። ከዚህ በተጨማሪ ከሳሽ ክስ የመሰረተው በብዙ ጉዳዮች ወይም በተለያዩ ነገሮች ላይ የሆነ እንደሆነ በእያንዳንዱ ጉዳይ ላይ የሚጠየቀውን ዳኝነት በግልጽ ማስቀመጥ እንዳለበት በፍትሐ ብሔር ስነ ስርዓት ህግ ቁጥር 224 ላይ ተደንግጎ ይገኛል። ንቃተ ከመረጃው ተመልሰናል። የተከበራችሁ አድማጮቻችን፣ አሁን ደግሞ ወደ እለቱ ዋና ጉዳይ እንሻገራለን። ዋናው ጉዳያችን ቀለብ የመስጠት ግዴታን አለመወጣት የሚያስከትለው የወንጀል ተጠያቂነትን የሚመለከት ነው። እንደሚከተለው አሰናድተነዋል። አብራችሁን ቆዩ። ቀለብ የመስጠት ግዴታ በኢትዮጵያ ማህበራዊ መስተጋብር የቆየ ባህላዊ እሴት ሲሆን አስገዳጅነት ኖሮት በህግ ከመደንገጉ አስቀድሞ የማህበረሰቡ ባህል አካል ሆኖ ቆይቷል። በስራ ላይ ያለው የተሻሻለው የፌዴራል የቤተሰብ ህግና የኢፌዴሪ የወንጀል ህግ ድንጋጌዎች ለጉዳዩ አፈጻጸም ህጋዊ መሰረት እንዲኖሩ አድርገዋል። ቀለብ የመስጠት ግዴታ ምንድን ነው ስንል ጠይቀናል። አቶ ተክለ ልብሰ ወርቅ ከበበው በኢፌድሪ ፍትሕ ሚኒስተር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ረዳት ጠቅላይ አቃቤ ህግ ናቸው። እንዲህ አብራሩታል። የቀለብ ምንነትን ወይም ቀለብ መስጠት ምን እንደሆነ ስንመለከት ብዙ ጊዜ በተለምዳዊ አነጋገር ቀለብን አብዛኛውን ጊዜ ከምግብ ጋር አያይዞ የመናገር ወይም የመጠቀም ይስተዋላል። ሆኖም ቃሉ ግን ከዚህ ሰፋ ያለ ነገሮችን የያዘ ሆኖ እናገኘዋለን። እንግዲህ ለቃሉ ትርጉም ከሰጡት መካከል የተወሰኑትን ብናይ አውደ ጥበባዊ የህግ መዝገበ ቃላት በ2016 ገጽ 345 ላይ ቀለብ፣ ሜንቴናንስ አንድን ሰው ለመኖር፣ ለመጠበቅ ወይም ለመደገፍ የሚደረግ እገዛ ነው በማለት ትርጉም ሰጥቶታል። አቃቤ ህጉ በምሳሌ ሲያስረዱ ባልና ሚስት በመታየት ላይ ያለ የፍርድ ጉዳይ ቢኖራቸው ለአካል መጠን ያልደረሰ ልጅ በመካከላቸው ቢኖር ለሕክምና፣ ለትምህርት፣ ለጤና፣ ለአልባሳት ለምግብና መሰረታዊ የሆኑ ጉዳዮችን ወጪ መሸፈን ይኖርባቸዋል። ይህም በኤፌዴሪ ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መመሪያ 1 2016 አንቀጽ 2 ንዑስ አንቀጽ አምስት ላይ ስለ ቀለብና አወሳሰን ተቀምጧል። ቀለብ ማለት ቀለብ ሰጪ ለቀለብ ተቀባዩ የሚከፍለው ለህፃኑ እንክብካቤ፣ ጥበቃ እና ጥቅም የሚሆን በመሰረቱ በይህ ቀለብ የሚከፈለው በገንዘብ ሆኖ በልዩ ሁኔታ ግን በአይነት ሊከፈል የሚችል መሆኑን ነው በማለት ትርጉም ሰጥቶበት እናገኛለን። ስለዚህ የተሻሻለው የፌዴራል የቤተሰብ ህግ ስለ ቀለብ ሲደነግግ የቀለብ ተቀባዩ ሁኔታና የአካባቢውን ልማድ መሰረት በማድረግ ለምግብ፣ ለመኖሪያ፣ ለልብስ፣ ለጤና መጠበቂያና እንደ ሁኔታው ለትምህርት የሚያስፈልገውን እንደሚያካተትት ከአንቀጽ 197 ድንጋጌ መረዳት ይቻላል። ቀለብ የሚለው ቃል ብዙውን ጊዜ ከምግብ ጋር በተገናኘ ጥቅም ላይ ሲውል ይመስለናል። ነገር ግን ቀለብ ምግብን ብቻ የሚገልጽ አይደለም። እንደ ቀለብ ተቀባዩ ሁኔታ መሰረታዊና ልዩ ፍላጎትን ያካተተም ጭምር ነው። እንግዲህ በፍርድ ቤቱ መመሪያ አንቀጽ ሰባትም ዳኞች የህፃናት ቀለብን በሚወስኑበት ወቅት የህፃኑን ምግብ መጠለያ እንደ ትምህርት ያሉ መሰረታዊ ወጮችና እንዲሁም የህፃኑን ልዩ ፍላጎት ከግምት ማስገባት እንዳለባቸው ነው የተደነገገው። ስለዚህ ቀለብ የሚለው ቃል ምግብን ብቻ በመግለጽ የተወሰነ ሳይሆን እንደ ቀለብ ተቀባዩ ሁኔታ መሰረታዊና ልዩ ፍላጎትን ያካተተ እንደሆነ መረዳት ይቻላል። በፍርድ ቤቱ መመሪያ አንቀጽ ሰባት መሰረት ዳኞች የህፃናት ቀለብ በሚወስኑበት ወቅት የህፃኑን ምግብ፣ መጠለያ፣ አልባስ፣ ጤና አጠባበቅና እንደ ትምህርት ያሉ መሰረታዊ ወጪዎች እንዲሁም የህፃኑን ልዩ ፍላጎት ከግምት ያስገባል። ይህ ቀለብ የመስጠት ግዴታ በዋናነት የሚፈጸመው የቀለቡን ገንዘብ ለተቀባዩ በመስጠት ሲሆን መጠኑም ቀለብ ተቀባዩ ያለበትን ችግርና የቀለብ ሰጪውን አቅም በማገናዘብ የሚወሰን ይሆናል። የተሻሻለው የቤተሰብ ህግ አንቀጽ 202 ቀለብ የመስጠት ግዴታ በህግ ሲቀመጥ መሰረታዊ መርሆችን ከግምት አስገብቶ ነው። አንድም ቀለብ የመስጠት ግዴታ የሚጣለው እንዲሁ የስጋ ወይም የጋብቻ ዘመድ ነው ለተባለ ሰው ሁሉ ሳይሆን በጣም ቅርብ ለሆኑና በቀጥታ ለሚመለከታቸው ዘመዶች ብቻ ይሆናል። ቀለብ እንዴት ይሰጣል? የሚለውን ስናይ ህጉ ያስቀመጣቸው መርሆች አሉ። እነዚህ መርሆችም ቀለብ የመስጠት ግዴታ በህግ ሲቀመጥ የሚከተሉት መሰረታዊ መርሆችን ከግምት አስገብቶ ነው አንደኛ ቀለብ የመስጠት ግዴታ የሚጣለው በጣም ቅርብ ለሆኑ ዘመዶች ብቻ መሆን እንዳለበት። ሁለተኛ የግዴታው መጠን ለቀለብ ጠያቂው የዕለት ተዕለት ኑሮ መሰረታዊ ለሆነ ነገሮች መቅረብ እንጂ የቀለብ ጠያቂውን ሙሉ ፍላጎቶች ሁሉ ለማሟላት የሚያስገድድ መሆን አይኖርበትም። ሌላው ሶስተኛው ቀለብ የመስጠት ግዴታው በቀለብ ጠያቂው ላይ የጥገኝነት ስሜት የሚያመጣ ሳይሆን ስራ ሰርቶ ወይም ደግሞ ስራ ፈጥሮ ራሱን አሻሽሎ መኖር የሚችልበትን ሁኔታ ስሜት የሚፈጥር መሆን አለበት። በአራተኛ ደረጃ ደግሞ ቀለብ ጠያቂው ሰርቶ ለመኖር አቅም የሌለው እና የተቸገረ መሆን አለበት የሚለውን ከተሻሻለ ቤተሰብ ህግ አንቀጽ 211 ላይ መረዳት እንችላለን። በተሻሻለው የቤተሰብ ህግ አንቀጽ 198 ላይ ቀለብ የተጣለበትና ቀለብ ጠያቂው ማን እንደሚሆን አስቀምጧል። አንድም ወላጅና ተወላጅ፣ ሌላም ደግሞ ወንድማማችና እህትማማች ሊሆን ይችላል። አለፍ ሲልም ባልና ሚስት መካከል እንደሆነ ተደንግጓል። በቤተሰብ ህጉ አንቀጽ 99 ላይ በጋብቻ የሚፈጠር የቀለብ ግዴታ ቀሪ የሚሆንበት ግዴታ ስለመኖሩ ነው። ሌላው ቀለብ መስጠት ግዴታ ያለበት ሰው ስጦታ ተቀባይ ነው። ስጦታ የተቀበለ ሰው ስጦታ ሰጪው ከተቸገረ፣ ችግር ላይ ካለ፣ በድህነት ውስጥ ከሆነ ስጦታ የተቀበለው ሰው ስለ ስጦታ በደነገገው የፍታብሔር ህግ አንቀጽ 2458 መሰረት ስጦታ ተቀባይ ለስጦታ ሰጪ ቀለብ እንዲሰጥ ያስገድዳል። ወይም የሚደንግቡ ይገኛል። ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በመዝገብ ቁጥር 1798 በፍታ በፍትሐ ብሔር ሕግ ቁጥር 2458 መሰረት ለስጦታ ሰጪ ቀለብ የመስጠት ግዴታውን ያልተወጣ የስጦታውን ተጠቃሚ በስጦታ ያገኘውን በዚሁ ሕግ በዚሁ ሲባል በፍትሐ ብሔር ሕግ ቁጥር 2464 መሰረት ስጦታውን በመሻር ለመልሶ ለባለ ሀብቱ ወይም ለስጦታ ሰጭው ማለት ነው፣ እንዲመልስ በማለት ውሳኔ ሰጥቶ እናገኛለን። ንቃት ቀለብ የመስጠት ግዴታ ያለባቸው ሰዎች የቅርብ ቤተሰብ የሆኑ እንደሆነ የቤተሰብ ህጉ ያስቀምጣል። ባል፣ ሚስት፣ ወንድማማች፣ ወላጅና ተወላጅ ናቸው ይላል ህጉ። በሌላ በኩል ስጦታ ተቀባይ የሆነ ሰው ቀለብ የመስጠት ግዴታ እንዳለበትም ተገልጿል። ይህ እንዴት ሊገናኝ ይችላል ብላችሁ ልትጠይቁ ትችላላችሁ። ስጦታ መቀበልና በቀጥታ ዝምድና ምን ይገናኛል? እንዴትስ ተጠያቂ ሊሆን ይችላል የሚለውን ልትጠይቁ ትችላላችሁ። ይህንንም በሚመለከት አቃቢ ህጉ ይመልሳሉ። ስጦታ ሰጪው ሰርቶ ለማግኘት አቅም ሲያጣና ፍፁም ድህነት ላይ ሲወድቅ ስጦታ ተቀባይ ቀለብ የማቅረብ ግዴታ እንዳለበት የፍትሐ ብሔር ህግ ስለ ስጦታ በሚደነግግበት ክፍል በቁጥር 2458 ላይ በግልጽ ተደንግጎ እናገኘዋለን። ከላይ እንደተገለጸው ቀለብ የመስጠት ግዴታ ከህግ የመነጨ መሆኑን አይተና ከባህልም ከሃይማኖትም ጋር ሆኖ ኋላ ግን በህግ አስገዳጅ ሆኖ ህግ ወቶለት እየተተገበረ የቤተሰብ ህጉም የፍታ ብሔር ህጉም ላይ የቆየ ነው። በተለይ አሁን ደግሞ የተሻሻለው የቤተሰብ ህግና የፍድሬ ወንጀል ህግ ደግሞ መሰረት እንደሆኑት በመግቢያችን ላይ አይተናል። ይህንን የቀለብ አሰጣጡን በተመለከተ ነገር ግን በህግም ቢደረግ ቀለብ አሰጣጡን ወዩን እሱም በተመለከተ ግን መስማማት ይችላሉ። የሚስማሙት ግን ከቤተሰብ ህጉ ወይም በህግ ከተደነገገው በተቀራኒ መሆን አይችልም። ስምምነት ማድረግ እንደማይችሉ በቤተሰብ ህጉ አንቀጽ 214 ላይ የተደነገገ እንደመሆኑ ይህን የሚቃረን ስምምነት ቢደረግም ተቀባይነት አይኖረውም ማለት ነው። ከዚህ በተጨማሪ ቀለብ ተቀባይ የሆነ ሰው በቀለብ ሰጪው ላይ አሁን ወደ ወንጀል መጣን። ቀለብ ተቀባይ የሆነ ሰው በቀለብ ሰጪው ላይ ወይም በቀለብ ሰጪው ወደ ላይና ወደ ታች በሚቆጠሩ ወላጆች ወይም ተወላጆች ወይም ባል ወይም ሚስት ህይወት ወይም ንብረት ላይ የወንጀል ተግባር የፈጸመ ወይም ለመፈጸም የሞከረ እንደሆነ ቀለብ የማግኘት መብቱን የሚያጣ ይሆናል። ማለት ከፍትህ መርሆች ውስጥ አንዱ ማንም ሰው ከራሱ ጥፋት አትራፊ ወይም ተጠቃሚ መሆን የለበትም የሚል ነው። በጋብቻና ብቻና በስጋ ዝምድና ባላቸው ሰዎች መካከል የወንጀል ድርጊት የሞከረ ወይም የወንጀል ድርጊት የፈጸመ ቀለብ የማግኘት መብቱን ያጣል። በህግ የታዘዘውን አለመፈጸም ወይም በህግ አድርግ የተባለውን አለማድረግ በህግ አታድርግ የተባለውን ማድረግ በወንጀል ድርጊት እንደሚያስጠይቅ ይታወቃል። የተጠያቂነት ሁኔታ ደግሞ ያው እንደሚታወቀው ቀለባለመስጠት ሲሆን ቀለሙን ያልተሰጠው ሰው በፍታ ብሔርም በወንጀልም ነው እንግዲህ የሚያስጠይቀውና እና ቀለባለመስጠት በፍርድ ቤት ሂዶ ያንን ጠይቆ ማስወሰን ማግኘት ይችላል ማለት ነው። ነገር ግን በያዝነው ጉዳይ ላይ ህጉን ተላልፎ የተገኘ ቀለብ ሰጪ ደግሞ በወንጀልም ይጠየቃል ማለት ነው። ይህን ግዴታውን ባይወጣ ወደ ፍርድ ቤት ያው ቅድም ያልነው ነው እንዲወጣ ማስወሰን ይችላል ነው ቀለብ አለመስጠት የወንጀል ተጠያቂነትን ያስከትላል። በ1996 ዓ ም ተደንግጎ የወጣው የወንጀል ህግ አንቀጽ 658 መሠረት ቀለብ የመስጠት ግዴታ ያለበት ማንኛውም ሰው ያለ በቂ ምክንያት በህጉ መሠረት ሊሰጥ የሚገባውን ቀለብ ያስተጓጎለ፣ አልሰጥም ያለ በህግ ተጠያቂ ይሆናል ይለናል። አልሰጥም ያለ ወይም ያስተጓጎለ የፍች ውሳኔ እስከሚሰጥ ጊዜ ድረስ የፍች ጥያቄ ላቀረበ የተዳር ጓደኛ ከላይ ያየነው ያው በክርክር ላይ ያሉ ለተወለደ ልጅ ወይም ደግሞ ተወልዶ እድሜው 18 ዓመት ላልደረሰ ልጅ እንዲሰጥ ነበር። አሁን እዚህ ደግሞ ለትዳር አጋር ጓደኛም አሰጥም ያለ ከሆነ ወይም ያስተጓጎለ ከሆነ ያስጠይቃል ማለት ነው። ሌላው በህግ መሰረት ወይም በውል በገባው ግዴታ መሰረት ከጋብቻ ውጭ ላስረገዛ ሴት ወይም ከጋብቻ ውጭ በግብረ ስጋ ግንኙነት አብሮ ሊኖር ለኖረ ሰው ወይም ከጋብቻዎች ለተወለደ ልጅ ሊያሟላ የሚገባውን የገንዘብ ግዴታ ያልተወጣ እንደሆነ እንግዲህ ሕግ የሚያውቃቸው አንደኛ ሕጋዊ ጋብቻ ነው። እንግዲህ በሃይማኖት ወይም በመዝገብ ሹም ፊት የሚደረጉትን ጋብቻዎች ወይ ደግሞ ከጋብቻ ውጭ አብሮ መኖርን ለነዚህ ዕውቅና የሰጣቸው ስለሆነ በእነዚህ ውስጥ ላስረገዛ ሴት ወይም ለወለደው ልጅ መስጠት ይኖርበታል። እንግዲህ ይህ ብቻ ሳይሆን የወንጀል ተጠያቂነት የሚያስከትል ሲሆን እነዚህ የግል አቤቱታ ሲቀርብ ከስድስት ወር ባልበለጠ ወይም በገንዘብ መቀጮ የሚያስቀጣ ይሆናል ማለት ነው። ሰርቶ ፍላጎቱን ለማሟላት የሚያስፈልገውን ገቢ ማግኘት የማይችል ሰው ከሥጋ ወይም ከቀጥታ የጋብቻ ዝምድና መሰረታዊ ፍላጎቱ እንዲሟሉለት በህግ የተጣለ ግዴታ ሲሆን ቀለብ የመስጠት ግዴታ ያለበት ማንኛውም ሰው ግዴታውን በአግባቡ ሳይወጣ ቢቀር ከፍትሐ ብሔር ባለፈ የወንጀል ተጠያቂነት እንዳለበት መገንዘብ ተገቢ ነው። ንቃተ ህግን ከፋና ሚዲያ ኮርፖሬሽን ኤፍኤም ዘጠና ስምንት ነጥብ አንድ ለዛሬ ያዘጋጀነላችሁ ርዕሰ ጉዳይ ይህንን ይመስላል። ሳምንት በሌላ የህግ ጉዳይ ተመልሰ እንገናኛለን። ከቀሪ ፋና ዝግጅቶች ጋር ቆንጆ ቆይታ ይሆንላችሁ። ንቃተ ህግ ንቃተ ህግ የፌዴሪ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከ30 ይቀርባል። ንቃተ ህግ